የዛሬ ዕለት ጌታችን አምላካችን ኢየሱስ ክርስቶስ በተነሳ በሁለተኛው ቀን ወይም ደግሞ የዛሬ ዕለት ሰኞ ማይዶት የሚል ስያሜ አለው። ማይዶት ማለት ደግሞ ምንድን ነው ስንል፣ ያው ማይዶት ሁላችን እንደምናውቀው ከግዕዝ ኃይለ ቃል የተገኘ የግዕዝ ስርወት ከግስ የወጣ ኃይለ ቃል ነው እና ማይዶት ማለት አደው ተሻገረ ከሚል የግዕዝ ኃይለ ቃል የተገኘ ነው። ማዕዶት ማለት ደግሞ መሻገር መሻገሪያ ማለት ነው። ይህ ምንድነው ብለን ስናነሳ ያው ማዕዶትን ስናነሳ ነፍሳት ከሲኦል ወደ ገነት መሻገራቸውን፣ ከሞት ወደ ሕይወት መሻገራቸውን፣ ከሳር ወደ ክብር መሻገራቸውን፣ ከጨለማ ወደ ብርሃን መሻገራቸውን የሚገልጽልን ነው። ያው ማዕዶት ዋንኛው መች ነው ብለን ስናስብ ማዕዶት ማለት ጌታችን አምላካችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ቅድስት ነፍሱን ከቅዱስ ሥጋው በለየበት ጊዜ ጌታችን አምላካችን ኢየሱስ ክርስቶስ ነፍሳትን ከሲኦል ያወጣው አርብ ነው እና አርብ ማዕዶት ለማክበር ሰዓቱም፣ ጊዜው ስለማይመች አባቶቻችን እንዲሁም ደግሞ የቀደሙ በመንፈስ ቅዱስ የተመሩ መንፈስ ቅዱስ የሚያናግራቸው በመንፈስ ቅዱስ መልካም ፈቃድነት መጻሕፍትን ጽፈው ያስቀመጡን አባቶቻችን ማዕዶት ሰኞ እንዲከበር አድርገውታል። ጌታችን አምላካችን ኢየሱስ ክርስቶስ በተነሳ በሁለተኛው ቀን ማዕዶት ተብሎ እንዲከበር ያው እንደነገርኳችሁ ይህንንም ማዕዶት የሚለውን አባ ሕርያቆስ በቅዳሴ ማርያም ላይ ይህን አይለቃል ሲያስቀምጥ እንዲህ ይላል። ኦ ማዕዶት ዘራቤቲ አደው አበው ቀደም እሞት ውስጥ ሳይወት የቀደሙ አባቶች ከሞት ወደ ሕይወት የተሸጋገሩብሽ፣ ከጨለማ ወደ ብርሃን የተሸጋገሩብሽ፣ ከአሳር ወደ ከብ የተሸጋገሩብሽ፣ ከሞት ወደ ሕይወት የተሸጋገሩብሽ፣ ከጽዮን ወደ ገነት የተሸጋገሩብሽ፣ ከዚህን መሳ ወደ መንግስተ ሰማያት የተሸጋገሩበሽ ድልድይ ወይም ደግሞ መሻገር ያንችለሽ ብሎ አባ ሕርያቆስ በቅዳሴ ማርያም ላይ አስቀምጦትና ይህም የተናገረው ምንም እመቤታችን የሞቱ ከእመቤታችን በፊት የነበሩ ብዙዎች የሞቱት በእመቤታችን ከሲኦል ወደ ገነት መሻገራቸውን የነብሳት መሻገሪያ ድንግል ማርያም መሆኗን ነብሳት የተሸጋገሩት በድንግል ማርያም አማካኝነት ክርስቶስ ከድንግል ማርያም ከስጋዋ ስጋ ከነብሷ ነብስ ነስቶ ሰው ሆኖ ነብሳትን ከሲኦል ነፃ ማውጣቱ፣ ከመከራ ነፃ ማውጣቱ፣ ከጨለማ ነፃ ማውጣቱ፣ ከሞት ነፃ ማውጣቱ ሲናገሩ አባቶቻችንም ይህን አስቀምጠውና ስለዚህ የማይዞር የዛሬው ሁለተኛው ቀን ጌታችን አምላካችን ኢየሱስ ክርስቶስ ከተነሳ በኋላ የሚከበረው የዛሬው ቀን ማዕዶት ተብሎ ይጠራል።